ዶክተር ሀናን አለባቸው ነኝ። የጡትና የኤንዶክራይን ቀዶ ህክምና ሰብ ስፔሻሊስት ሐኪም ነኝ። በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ በማገልገል ላይ ይገኛለሁ። ዛሬ የማነሳላችሁ ርዕስ ምንድን ነው? ወንዶች ላይ የሚከሰት የጡት ካንሰር ምን ይመስላል የሚለውን እናያለን። ወንዶች ላይ የጡት ካንሰር ይከሰታል ወይ የሚል ጥያቄ ይጠየቃል። አሁን ወንዶች ላይ የጡት ካንሰር ሊከሰት ይችላል። እርግጥ ነው፣ ቁጥሩ ግን አናሳ ነው። ከአንድ ፐርሰንት በታች ነው። ነገር ግን ሲያጋጥም ያው መታከም ያለበት አንገብጋቢ ጉዳይ ነው። ወንዶች ላይ የሚከሰተው የጡት ካንሰር ምክንያቱ ምንድን ነው ይባል፣ አንደኛ ስፖራዲክ፣ ምክንያቱን ሳናውቀው ሊከሰት ይችላል። ሌላኛው ደግሞ የቤተሰብ የጡት ካንሰር ታሪክ ካለ የዘረመል ችግር ጋር ተያይዞ ይህም ሊከሰት ይችላል። ሌላ ደግሞ በተለያየ አይነት አጋጣሚ የሆርሞን ትሪትመንት መድኃኒት የሚወስዱ ሰዎች ለዚህ ለጡት ካንሰር ተጋላጭነታቸው ይጨምራል ማለት ነው። ስለዚህ ምልክቱ ምንድን ነው? ብዙ ጊዜ ወንዶች ላይ በአንድ በኩል ጡት ለይቶ እብጠት፣ እባጭ ካስተዋሉ ከዛም ጋር ተያይዞ የቆዳ ለውጥ ካለ እነዛ አይነት የጡት ህመምም ካለ ሴቶች ላይ የምናስተውላቸው የጡት ካንሰር ምልክቶች ለወንዶችም በጋራ የምንጠቀማቸው ወይም ደግሞ የምናገኛቸው ምልክቶች ናቸው። ስለዚህ እንደዚህ አይነት ምልክቶች ካሉ ወደ ህክምና ማዕከል ሄዶ አስፈላጊውን ምርመራ ይህም አልትራሳውንድ ሊሆን ይችላል፣ ማሞግራፊ ሊሆን ይችላል፣ ወይም ደግሞ ናሙና በመውሰድ ምንነቱ የእባጭ ምርመራ ማድረግ ይኖርብናል ማለት ነው። ያንን ካወቅን በኋላ የህክምና አማራጮቹ ሴቶች ላይ እንደሚታከመው ቀዶ ህክምና፣ ኬሞቴራፒ፣ የጨረር ህክምና እንደ አስፈላጊነቱ ከባለሙያ ወይም ሐኪሙ ባቀደው መልኩና እንደ ካንሰሩ የተገኘበት ደረጃ የሚወሰን ይሆናል ማለት ነው። የወንዶች ላይ የጡት ካንሰ- ቁጥሩ አናሳ ነው ሲባል ልክ እንደ ሴቶች ነው የሚሆነው። ሁልጊዜም ጤናማ የአኗኗር ዘይቤ በምንመርጥበት ማስተካከል የምንችላቸውን ነገሮች ላይ ነው መስራት የምንችለው። ጤናማ የአኗኗር ዘይቤ በመምረጥ ያም ክብደትን በመቀነስ ሌላ ደግሞ የአጓጉል ልማዶችን ሲጋራ፣ አልኮል፣ እንደዚህ ነገሮችን በመቀነስ መቀነስ እንችላለን ነው እንጂ መከላከል እንችላለን የሚለውን ሙሉ ለሙሉ ደፍር ለመናገር እንቸገረ። በአንድ አመት ውስጥ ሁለት ወይ ሶስት ሰው ታክሟል። በአንድ ተቋም ነው የምልሽ። ሌሎች ተቋማትም ይኖራሉ። ወንድ የጡት ካንሰር አይዘውም የሚለው እሳቤ የተዛባ ነው። ያንን ግን ከግምት ማስገባት አለባቸው። ማንኛውም አይነት ጡታቸው ላይ እጠት ካስተዋሉ ይሄ ከውፍረት ጋር ያለ ነው ብለው ችላ ማለት የለባቸውም እና መታየት አለባቸው ነው እና በስራ ላይም እንደዚህ አይነት የጡት ካንሰር ታማሚዎች በወንዶች ያጋጥሙናል የሚለውን መልዕክት ቢወስዱልኝ ደስ ይለኛል።